እንዴት ነሽ? እንደው ማሻአላህ ተባረክሽ። በጣም እንደው ኒቃብ ለመልበስ ምን አነሳሳሽ? ኒቃብሽ ያምራል ማሻአላህ። ኒቃብ ለመልበስ ምን አነሳሰሽ ማንን አይተሽ ነው? ሰላም ሰላም፣ ቤተሰብ እንደናክታው ወጭ እነዚህን ታዳጊ ወጣቶች አያችኋቸው? ማሻአላህ ንቃባቸው ወለይ በጣም ነው የሚያምረው ማለት ነው። እኔ ዘህኒ አላህ እንደ ወለይ እውነት ምን ልበላችሁ? ወለይ እና አንድ አንድ ጊዜ ጥሩ ጎረቤት ያለው እና ምን ያለው አንድና የሚባለው በጣም ትክክል ነው ማለት ነው። ይቺ ቅመም ማለት ነው፣ ችግር የለው ቅመም ማለት ነው። አሁን ንቃቦች በጣም ያምራል። በዙ መቀጠል ነው የምትፈልጊ ወላ መፍታት ንቃቡን? አላሁ አክበር ተክቢር፣ ምን ነው መቀጠል ነው እንጂ ያለብኝ። እንዲንኒቃብሽ እንትን ፈቻለሽ አንቺ፣ እንደት፣ እንዴት ነው መድረሳው እንደት ነው ቁርአን ቤት ቤት ምናምን ታሄዳላችሁ? ማሻ አላህ ለምንድን ነው የማትሄጂው አንቺ? ለምን አትሄጂም? ይቺ እንትና እናትሽ አልከፍልም ስላለችሁ ነው የማትሄጁ? ትከፍላለች ብቃት ትሄጃለሽ።

ማሻባ አላ ይጨመረልሽ ሀቢብቲ። ግን አሁን ውበትሽን አይተሽዋል። ውበትሽን የኒቃቡ ውበት ማን ደብቶብሻል? ካምሪ ማለት ነው በቃ ተምርን አይተሻታል። ተምር እንግዲህ በጣም የምታምር የቆንጅዬ ናት። ኒቃቧን ሰለብት ግን ታምራለች አይደለ? እንደዛ ማለት ነው። ማሻአላህ እንዴ ነው መድረ ቁርአን ቤቱ ምናምን እንዴት ነው እየቀራች ነው? ማሻአላህ አሁን ለሚቀጥለው ቪዲዮ ተቀርጥሽ የሆነ የሚፈልጉትን ሱራ ቀሪልኝ ይሉሻል። ትቀሪላቸዋለች ማለት ነው።

ንቃባቸውን ለብሰው ማለት ነው። ከዛ ሲመጡ እንደ ወላ አላህ እናንተ ግን የነገ የሀገር ተረካቢ ሆነ ታውቃላችሁ አታውቁም? የሀገር ተረካቢ ናችሁ። ኢትዮጵያን እንዴት አድርገን እናስረክባችሁ? በምን አይነት ሁኔታ አድርገን እናስረክባችሁ? ኢትዮጵያን ተናገሩ። እንደ ኢትዮጵያ አድርገን እናስረክባችሁ። እኛ እኮ አረጀን። አሁን እንግዲህ እንግዲህ እናንተ እኔ እምላችሁ ማለት ነው። አሁን እንግዲህ እናንተ የአገር ተረካቢ ወጣቶች እንደሆናችሁ ታውቃላችሁ አታውቁም። ታውቃላችሁ። ማሻአላህ እና አሁን እንግዲህ እኛ አረጅን እያረጅን ነው። ምን አይነት ኢትዮጵያ አድርገን እናስረክባችሁ? እንደ ኢትዮጵያ አድርገን እናስረክባችሁ? በቃ እናንተ የአገር ተረካቢ መሆናችሁን ታውቃላችሁ። ኢትዮጵያዊ ያኒ ምን ልበላችሁ? በቃ እ ቅመም ታውቂያለሽ አታውቂም የአገር ተረካቢ መሆናችን ታውቂያለሽ አ በቃ የአገር ተረካቢ መሆናችሁን ታውቃላችሁ። አንቺ ሳሚጥ ማነው ስምሽ? ፍርዶስ ፍርዶስ፣ ቆንጆ ባለፈው የት ያመመሽ ነሽ? አላፊ አድርግ። እኔ ውድ ፋቱ፣ አሁን አንቺ በቃ የአገር ተረካቢ ነሽ፣ ለወደፊም ማለት ነው። ኢትዮጵያን እንዴት አድርገን እናስረክብሽ? እንዴት ኢትዮጵያ አድርገን እናስረክብሽ? በነገራችን ላይ ይቺ ማለት ነው አባቷ ወታደር ነው። በቃ የወታደር ልጅ ናት ማለት ነው። የጀግና ልጅ ናት ማለት ነው። ጥላላችሁ እና እንግዲህ ያው ይሄን ይመስላችኋል እነዚህ ሀገር ተረካቢ ወጣቶች። እህስ የሀሊማ ምን ያርጓት? ሰብስክራይብ አርጉ ባሏቸው አርጉ። ፈቱ ሰጥን ሰብስክራይብ አርጉ። በእኝ ሰብስክራይብ አርጉ። ይሄ ቪዲዮ ስንት ቪው ይኖረው? ይሄ ቪዲዮ ስንት ትይታ ይኖረው? አራት አራት ትይታ ነገር ብዙ መስዋዕታ ጅልባብ ለሚቀጥለው ሰም ጅልባብ ተሆናለች እንዴ? እናንተ ጅልባብ ሆናችሁ እንዴ? ማሻአላህ እናንተ ንቃቢ ሰዎች ናቸው ማለት ነው። እሷም ደግሞ ንቃቢ ስታችሁናት ማለት ነው። ሙስሊም እህታችሁ ናት። እኔም እንደዚያው። አዎ። እና አሁን እንግዲህ እንደዛ አምራችሁ ተውባችሁ ወዲያ ልትሄዱ ነው ወዲያ አረብ ሀገር ለምንድን ነው አረብ ሀገር የምትሄዱት? ብሩ ምንድን ነው የምታረዩ? ለምን እኛም አንፈልግም። እኔ መሰለን አንፈልግም። አሁን አንቺ ፋትዬ አልጠይቅሽ አረብ ሀገርሽ ምንድን ነው የምታረዩ? አረብ አገር ሄደሽ ምን ብሩ ምን ልታደርጊ ያሰብሽ? አይ አባ አባይ ባንክ ምን አረባ ገር ተጂ ነው እንደዚህ ያማርሹ አዴ፣ ብሩ ነው ለማን ነው መልከው? ለማን ነው ብሩ ነው መልከው? ላባትሽና ብሩ ልከሽ ምን ይደረግበት? ምን ይደረግበት? አንቺ በቃ ስቤና ብሩ ለማን ነው? ማሻአላህ እንዲረሻያልበላላሁእዲአረገርዲላእንዲይኔወዲስራ ተመኝይችል አመሰግናለሁ። ግን የአረብ ሀገር አልመኝላችሁም። ኢንሻላህ እዚሁ ሀገራችሁ ላይ የራሳችሁን ድርጅት ከፍታችሁ ተምራችሁ ኢስላምን ምታስተምሩ ያደርጋችሁ ማለት ነው። አረብ ሀገር እደሞ ሄዳለሁ አትበሪሽ። በቃ እንትን ብላች ደዋ አድርጉ።

አሻር ነው እኔ ለምንም አትማሪም። በተረከኒ አውዝ ቢደን ላውላ ወላ ወላ ወላ ወላ እና እና ሸረኛ ጓደኛ ካላችሁ ያንን ሸረኛ ጓደኛ ከቻላችሁ ምከሩት፣ ካልቻላችሁ ደግሞ ራቁ። ያን ጓደኛችሁ ማለት ነው እሺ። መልካም ለማድረግ ሞክሩ እንደ እናንተ ማለት ነው። እንደ እናንተ መልካም ሆን ቁርአን ሀዲስ ሐዲስ አዲያ አምጥ ምናምን በሉት ማለት ነው። ያ ሰውዬ ደግሞ እምቢ ካለ ምንድን ነው የምታደርጉት? አራሴና አዎ ሴና

እኔ የማላችሁ ማለት ነው እንግዲህ ውዶችዬ፣ የዛሬው የአገር ተረካቢ የነገ ወጣቶች እና ያቀረብኩላችሁ ዛሬ እና ዝንቃፊስቶች በሂጃብሽ ላይ ታገሽ የሚለው ነሽዲያ ለሁላችሁም ጋብዣቸዋለሁኝ። እና ማሻላ ማሻላ ብያለሁ። አለ ይጨምርላችሁ አሚን በሉ። እንግዲህ ቅመምዬ አድገሽ ከምረሽ እንደው ጌታዬ ኢስላምን በስነ ስርዓት የምታስተምርን ፈተያ ደግሞ ይኔ ውድ ይኔ ቆንጆ በቃ አንቺም ተምረሽ ቀርተሽ በቃ ምታስተምርን ያደርግሽ አ አላህ አረብ ሀገር እንዳትመኛ ን በቃ ኒ መልካሙን ነገር ይሻልም በሩ እሺ። አንቺ ፍርዶስ ይሽ ኒ ማር መልካሙን ኢንሻአላህ ካመራችሁ ሁላችሁም እማያቃና እንጀራ ይስጣችሁ። እማያቃና እኩል የሚያደርግ እንጀራ ይስጣችሁ። እሺ ከጓደኞቻችሁም ከማንኛችሁም እማያቃና እንጀራ ይስጣችሁ። እሺ የኔ አበቦች። እና በጣም ቆንጆ ናችሁ ታምራላችሁ። እሺ አንቃባችሁን ደግሞ በዙ ቀጥሉበት። በቃሽ።